አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሀያ እነ ኢምራን በታዘዙት መሰረት ወደ ኒካህ ቦታ ሄደዋል። በውጉ የተዘጋጀውን ኒካህ በጋሽ አክመል ተቀባይነት ወደ ውስጥ ዘልቀው በደንብ ከተስተናገዱና የምሳ ፕሮግራሙ ከተቃመሱ በኋላ ጋሽ አክመል አጠገባቸው ቁጭ አሉ። በተዘጋጀላቸው የወንዶች ክፍል ውስጥ ከሶስቱ ሽማግሌዎች ከሚያፈራርመው የሃይማኖት አባት እና ከኢምራን ጋር የተቀመጡት ጋሻ አክመል ንግግራቸውን ጀመሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ የቀጠለውን ክፍል ሀያ አህመድ በገዛላቸው የጆሮ ማዳመጫ አማካኝነት ማንኛውንም ድምጽ አሳምረው የሚሰሙት ጋሻ አክመል ዛሬ እጅግ ደመቅመቅ ብለዋል። ልጃቸውን በመዳር ላይ ነው ያሉትና ገና አዲስ ሕፃን እንዴት ተወለደ እምቦቀቅላ ፍንድቅድቅ ብለዋል። ደስተኛ መሆናቸው መላ እንቅስቃሴያቸው እና ፊታቸው በደንብ ይናገራል። ሚስጢሩን ላወቀው ሰው በልቡ ያዝንላቸዋል፣ ላላወቀው ደግሞ ደስታውን ያዝናሉ ሲል ይመኝላቸዋል። ጋሻ ክመል፣ እናንተዬ፣ እኔ አላውቀም ነበር ለካ ሙሽራ ብቻ አይደለም የሚያረፍደው የሙሽራ ተወካይም ያረፍዳል፣ እህ አሉና ጨዋታን ጀመሩ እና ኤምራንም ያረፈዱበትን ምክንያት ካስረዱ በኋላ ወደ ፕሮግራሙ ለመሄድ ወረቀቱን አወጡ። እስቲ ወረቀቱን ስጦኝ አህመድ የፈረመበትን አንድ እናንተ ጋር አንድ ደግሞ እኔ ጋ ቀሪው እንዲሆን አሉ። ኤልያስ ቀሪ ብለው ካልጠየቋቸው በስተቀር በፍጹም እንዳትሰጡ፣ ከቻላችሁም ቀሪ እንደረሳ ሰው ለመሆን ሞክሩ ብሏቸው ነበር። ግን ምናልባት ቀሪው እናንተ ጋ ከሆነ ያለው እናንተ ጋ ያለው እናንተ ጋ ይቀመጥ እዚህ የመጣው ደግሞ እኔ ጋ ይቀመጥ እንዳይሉ ቀሪ እንዲይዙ አድርጓቸው። ይህ ማለት ሁለት ቦታ ነው የሚፈርመው አንዱ እሷ ቤት ወይም ጋሽ አክመል ጋር፣ ሁለተኛው ደግሞ ወንዱ ቤት ወደ ኤልያስ ዘንድ የሚሄድ ነው። ኤምራን ከዚያው ቦርሳ ላይ ኢምራን ከያዘው ቦርሳ ላይ ሁለት ወረቀቶችን አወጣ፣ ሁለት ሁለት ጣምራ ወረቀቶችን። ሶስተኛው ወረቀት ደግሞ ባዶ ነጭ ወረቀት ነው፣ የፊርማ ቦታ ብቻ የተዘጋጀለት። ጋሻ አክመልም ወረቀቱን ከተቀበሏቸው በኋላ እኔና እሳቸው ሄደን እናስፈርማት እናስፈርማት ያው ያለችበት ክፍል ውስጥ ብዙ ሴቶች ስላሉ ለእናንተ አይመችም ብዬ ነው አሉ። ኤምራን በሀሳባቸው ቢስማማም አጠገቡ ያሉት በኤልያስ የተላኩት ሽማግሌዎች ግን የተሰጣቸውን ኃላፊነት ያውቃሉ እና ኤምራንን በአይኖቻቸው ክፉኛ ገረፉት። ገፋፍተው ለጋሻ አክመል አይሆንም እንዲላቸው በኃይል ጠቆሙት። ሶስቱ ሽማግሌዎች በአንድ አይነት ቃላት በአይኖቻቸው ይናገራሉ። ሁኔታውን የተረዳው ኢምራን ስህተት ላለመስራት ሲል እንዲህ አላቸው። አይ ጋሽ፣ ምን አልባት ፈቃዶ ከሆነ አህመድ እዛ ባለሁበት ሰዓት እሷ ስትፈርም ደስቷን ፊቷ ላይ ማየት ስለምፈልግ እየፈረመች ባለችበት ሰዓት ፎቶ አንስታችሁ ላኩልኝ ስላለ እኛ ብናነሳት አብረናችሁ ብንገባ አለ። ጋሻ አክመልም ምን ያስጨንቃል ይሄ? መላው ሴቶች በሙሉ እኮ ፎቶ እያነሷት ነው። እኔ እንደው በገባሁ ቁጥር ብልጭ ብልጭ እያደረጉ ይሄው አይኔንም አሳምመውኛል አሉ። ኤምራን ትንሽ ጨነቀው። ሌላ መፍትሄ ማሰብ አለበት። አይ እንደዛ ብቻ ሳይሆን እዛው ላይቭ ነው፣ ቀጥታ ስርጭት ነው የሚላክለት። ስለዚህ እኛ መኖራችንን ያው ካላስቸገርን ግዴታ ነው አይደለም? እንዲህ አለና የሽማግሌዎችን ይሁን አስረግጦ ጨመረበት። ከሽማግሌዎቹ መካከል አንዱም አዎ ጋሼ፣ እሱ ኢምራን እንደነገሩት ነው። አህመድ በጣም ጓጉቷል። እኛን ሁላ በጣም አስጨንቆናል። ስለዚህ ቃል አባይ እንዳንሆን በዚህ እድሜያችን ቃሉን ለመፈጸም ያህል ይሁን ችግር የለውም። ብንገባ ቆንጆ ነው አሉ። ይህንን ክርክር የሚያደርጉት ወረቀቱን በእጆቹ እንድትፈርም በእጆቿ እንድትፈርም ስለፈለጉ ነው። ስትፈርም አረጋግጠው መምጣት ይፈልገዋሉ። በዚህም መሰረት ጋሽ አክመል በላችሁት ይሁን ካላችሁኝ ምን አደርጋለሁ ብለው ይዘዋቸው ሴቷ ክፍል ገቡ። ሴቷ ቤት ጋር ሲገቡ ሴቶቹ በእልልታ ተቀበሏቸው። አዳቡን ባልጠበቀ ደንቡን በሻረ በሻረ ሁኔታ ሽማግሌዎቹ ተግተው ተግተልትለው ሙሽሪት ጋር ገቡ። እንግዲህ ትዕዛዝ ነውና ምንም አያደርጉትም። ኤልያስ የዛን ቀን በስህተት አህመድን ካስፈረመው አምስት ወረቀቶች መካከል የዛሬዎቹ እነዚህ ሁለቱ ከእሷ ጋር ለመጋባት ፈቃደኛ መሆኑን በፊርማው ያረጋገጠበት ሁለቱ ወረቀቶች ላይ የአህመድ ፊርማ አለ። ፊት ለፊት ፊርማው ስላለ ለመፈረም ይቀላታል፣ ከዛ ወደ ራሱ ይገባል። ይህ ማለት በደንብ ላስተዋለው ሰው እነዚህ ወረቀቶች ላይ ሴቷ ከፈረመችባቸው፣ አህመድና ይህች ልጅ ተጋብተዋል ማለት ነው። የሸሪአው ፍርድ ቤት ወረቀት ላይ አህመድ አስቦትም ይሁን ሳያስበው ልቡ ፈቅዷልና ስለፈረመበት አሁን የእሷን ፊርማ ስታኖር ልቧን ፈቅዷል እና አህመድና እሷ ተጋብተዋል፣ ሀላል ናቸው ማለት ነው። ግን ኤልያስ አሸናፊ የሚሆነው ቀጣይ ወረቀት ላይ ተጽፎ የነሱን ወረቀት ቀዶ የእሱን መኖር ሲችል ብቻ ነው። ለዚህም ነው ነጭ ወረቀት ማስፈለጉ። ጋሻ አክመን ወደ ክፍሉ ይዘዋቸው ከገቡ በኋላ እንዲህ አሏቸው፣ በሉ እሺ፣ ይሄ ነው ወረቀቱ። ነይ ልጄ፣ ፈርሚበት አሁን አሏት። ከሚዜዎቿ መካከል ልክ እንደ ከዋክብት የተከበረችው ጨረቃ የምት ጨረቃ የምታበራውና የምትንጸባረቀው እጅግ ውቧንና መልከ መልካም ልጃቸውን ለፊርማ እስኪብርቶ ሰጧት። እሷም ባሏት ቦታ ላይ ሁለቱንም ፊርማዎች አኖረች። ስለዚህ በዚህ ሰዓት አህመድና እሷ ተጋብተዋል፣ ሀላሎች ናቸው፣ ጸድቋል ማለት ነው። ኤምራን በታዘዘው መሰረት ወደ ሁለተኛው ስራ ሄዴ እች ደግሞ ጋሼ አሁን ለማረጋገጫነት የመጣ አዲስ ስራ ነው። እዚህ ጋር እሷ መፈረም አለባት። አህመድ የፈረመበት ወረቀትም እቤት አለ አላቸው። ጋሽ አክመል ወረቀቱን ተቀበሉ እሺ እሺ ልጄ ትፈርማለች አሉና ወረቀቱን ለማንበብ ሞከሩ ግን ምንም የሚነበብ ጽሁፍ የለውም የፊርማ ቦታ ብቻ ያለው ባዶ ወረቀት ግራ ሲገባቸው እንዲህ አሉ አያዬ እኔ ጆሮዬ ብቻ መስሎኝ ነበር ለካ ዓይኔም ደክሟል። ጽሁፍ ማንበብ አልቻልኩም። እናንተዬ ምንም እኮ አይታየኝም ባዶ ወረቀት ነው መሰለኝ እኮ አሉ። ኤምራን አያይዞ አወ ጋሼ፣ ወረቀቱ ባዶ ነው። ከስር ብቻ ፊርማ እንዲታኖር ነው የሚፈለገው አላቸው። ነገሮችን ጠንቅቀው የሚያውቁት የድሮው አራዲያ ጋሻ አክመል ነገሩን ነገሩ አልጣማቸውም አጣማቸውም እና አጥርች አልሰማሁም፣ ምን አልከኝ አሉ። እንዲተፈረመበት ነው ማረጋገጫ ፊርማ ነው አላቸው። ውድና የተከበሯቸው የቻና ለቤት ሰዎች ክፍል ሀያ ይህን ነበረ አላለቀም። በቀጣይ የምንገናኝ ይሆናል። ከተመቻችሁ ላይክ አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።